እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የልብ ድካም ከመከሰቱ ከአንድ ሳምንት በፊት ሊታዩ የሚችሉ አስር ማስጠንቀቂያ አደገኛ ምልክቶችን እንዲሁም ደግሞ የልብ ድካም አደጋን ሊጨምሩ የሚችሉ ምክንያቶችና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 ጡንቻ ክፍል ላይ የደም ዝውውር ሲቋረጥ የሚከሰት ድንገተኛ እናም ገዳይ የሆነ የጤና ችግር ነው። ይህ መቋረጥ ብዙውን ጊዜ በደም መርጋት ምክንያት የሚፈጠር ሲሆን ይህም ኦክስጅን እናም ንጥረ ምግቦች ወደ ልብ ጡንቻዎች እንዳይደርሱ ያደርጋል። የደም ዝውውሩ በፍጥነት ካልተመለሰ የተጎዳው የልብ ጡንቻ ክፍል መሞት ሊጀምር ይችላል። የደም ፍሰትን በፍጥነት ካላገኛችሁ የልብ ድካም ዘላቂ የልብ ጉዳት ወይም ደግሞ ሞትን ሊያስከትል ይችላል። የልብ ድካም የሚከሰተው ወደ ልብ የሚሄደው የደም ፍሰት በከፍተኛ ሁኔታ ሲቀንስ ወይም ደግሞ ሲታገድ ነው። የልብ ድካም በጣም የተለመደው ምክንያት የደም ቧንቧ በሽታ ወይም ደግሞ ኮረነሪ አርተሪ ዲዚዝ ነው። መዘጋቱ አብዛኛውን ጊዜ በልብ የደም ቧንቧዎች ደም ወደ ልብ የሚያደርሱት የደም ስሮች ውስጥ የስብ የኮሌስትሮል እናም የሌሎች ንጥረ ነገሮች በመከማቸት ነው። የስብ እናም የኮሌስትሮል ክምችቶች ታዲያ ፕላክ ይባላሉ። የፕላክ ክምችት ደግሞ ሂደቱ አትሮስከለሮሲስ ይባላል ማለት ነው። አንዳንድ ጊዜ እነዚህ ፕላኮች ሊሰበሩ እናም የደም መርጋትን በመፍጠር የደም ፍሰትን ወይም ደግሞ ዝውውርን ሊዘጉ ይችላሉ። ሞትን ለመከላከል ታዲያ ለልብ ድካም ፈጣን የሆነ ህክምና ያስፈልገዋል። የልብ ድካም ምልክቶቹ ከአንድ ሰው ወደ ሌላ ሰው ሊለያዩ ይችላሉ እናም ሁሉም ሰው ተመሳሳይ ምልክቶች ወይም ደግሞ ተመሳሳይ የክብደት ደረጃ አይኖረውም። የልብ ድካም ከመከሰቱ ከአንድ ሳምንት በፊት ሊታዩ የሚችሉ አስር አደገኛ ማስጠንቀቂያ ምልክቶችን አሁን እነግራችኋለሁኝ። አንደኛ ያልተለመደ የድካም ስሜት ነው። ከአካላዊ እንቅስቃሴ ወይም ደግሞ ከእንቅልፍ ማጣት ጋር ያልተያያዘ የማያቋርጥ ድካም ይከሰታል። ልብ በብቃት ለመምታት ሲታገል አነስተኛ ኦክስጅን ወደ ጡንቻዎችና ህብረ ህዋሳት ይደርሳል። ይህ ቀላል እንቅስቃሴዎችን እንኳን አርካሚ ያደርገዋል። ሁለተኛ የደረት ምቾት ማጣት ወይም ደግሞ ግድፊት ነው። አንጂና የምንለው በደረት ላይ ህመም ወይም ደግሞ ምቾት ማጣት ብዙውን ጊዜ እንደ ግፊት መጨናነቅ፣ የጥብቅነት ስሜት፣ የመጭመቅ ወይም ደግሞ የህመም ስሜት ወደ ክንድ፣ ትከሻ፣ አንገት፣ መንጋጋ ወይም ደግሞ ወደ ጀርባም ሊሰራጭ ይችላል። በደረት ላይ የሚሰማ የጠባብ ከባድ ወይም ደግሞ የመጭመቅ ስሜት ብዙ ጊዜ ከምግብ አለመፈጨት ጋር ይደባለቃል። የሚከሰትበት ምክንያት በደም ቧንቧዎች ውስጥ የፕላክ ምችት የደም ፍሰትን ስለሚቀንስ ነው። ይህም ልብ በተለይም በጭንቀት ጊዜ ተጨማሪ ኦክስጅን ሲፈልግ ምቾት ማጣትን ያስከትላል። ሦስተኛ የትንፋሽ ማጠር ነው። በመደበኛ እንቅስቃሴዎች ወይም ደግሞ በእረፍት ጊዜ እንኳን መተንፈስ መቸገር ይከሰታል። ደካማ ልብ በሳምባ ውስጥ ፈሳሽ እንዲከማች ያደርጋል። ይህም መተንፈስን አስቸጋሪ ያደርገዋል። አራተኛ ቀዝቃዛ ላብ ነው። ድንገተኛ ያልተገለጸ ላብ ብዙ ጊዜ የሚጣበቅ ወይም ደግሞ የቅዝቃዜ ስሜት ያለው ይከሰታል። ሰውነት በልብ ላይ ለሚደርሰው ጭንቀት ወይም ደግሞ ትግል ምላሽ ላብን እንደ ማስጠንቀቂያ ምልክት ያሳያል። አምስተኛ ያልተገለጸ ድክመት ነው። ድንገተኛ ወይም ደግሞ የማያቋርጥ ድክመት በተለይም በእግሮች ወይም ደግሞ በመላ ሰውነት ላይ የደም ዝውውር መቀነስ ያለምንም ጥረት እንኳን የጡንቻ ድካምናም የድክመት ስሜትን ያስከትላል። ስድስተኛ ማቅለሽለሽ ወይም ደግሞ የምግብ አለመፈጨት መፈጨት ነው። በምግብ ቅበላ ያልተገለጸ የሆድ ድርቀት፣ የሆድ መነፋት ወይም ደግሞ ማስታወክ ይከሰታል። ልብን እናም ጨጓራን የሚያገናኘው የቫጋስ ነርቭ ከልብ የሚመጡ የህመም ምልክቶችን እንደ የምግብ መፈጨት ችግር ምልክቶች አድርጎ ሊያስተላልፍ ይችላል። ሰባተኛ ደግሞ ማዞር ወይም ደግሞ የብርሃን ስሜታዊነት ነው። ራስን የመሳት ግራ የመጋባት ወይም ደግሞ ያላችሁበት ቦታ ወይም ደግሞ ቤት የሚሽከረከር የሚመስል ስሜት ይሰማቸዋል። ደካማ ልብ ወደ አንጎል የሚሄደውን የደም ፍሰት በመቀነሱ በኦክሲጅን መጠን ላይ ጊዜያዊ ቅነሳ ሊያስከትል ስለሚችል ማዞርን ያስከትላል። ስምንተኛ ደግሞ የእንቅልፍ መዛባት ነው። እንቅልፍ ለመተኛት መቸገር፣ ብዙ ጊዜ መንቃት ወይም ደግሞ በቂ እረፍት ያላገኛችሁ መስሎ መታየት በስውር የልብ ድካም ምልክቶች የሚመጡ ህመም፣ ጭንቀት ወይም ደግሞ የመተንፈስ ችግሮች እንቅልፍን ሊያስተጓጉል ይችላሉ። ዘጠነኛ ደግሞ የጉንፋን መሰል ምልክቶች ነው። እንደ ቫይረስ መጀመሪያ የሚሰማ ቀላል ትኩሳት፣ የሰውነት ህመም ወይም ደግሞ ድካም ይከሰታል። በልብ ዙሪያ ያለው እብጠት እንደ መጀመሪያ የልብ ድካም የኢንፌክሽን ምልክቶችን ሊመስል ይችላል። አስረኛ ደግሞ በመንጋጋ በአንገት ወይም ደግሞ በጀርባ ላይ የሚከሰት ህመም ነው። ከአካላዊ ጫና ጋር ያልተያዘ የሚዛመት ህመም የልብ ድካም ህመም ሁልጊዜ በደረት ላይ ብቻ ላይታይ ይችላል። ከልብ የሚመጡ የነርቭ ምልክቶች በተመሳሳይ መንገዶች ሊጓዙ ይችላሉ፣ በተለይም በሴቶች ላይ ማለት ነው። ስለዚህ እነዚህ ምልክቶች ሁልጊዜ በከፍተኛ ሁኔታ አይታዩም። በተለይም በሴቶች በስኳር ህመምተኞች፣ ወይም ደግሞ በአረጋውያን ላይ ስውር ወይም ደግሞ የተደበቁ ሊሆኑ ይችላሉ። ብዙ ምልክቶች በአንድ ላይ መታየት ትልቅ የማስጠንቀቂያ ምልክት ሲሆን፣ ወዲያውኑ የህክምና ምርመራን ማድረግ ይጠይቃል። የልብ ድካም ድንገተኛ የህክምና ጉዳይ ነው። የደም ዝውውሩ በታገደ ቁጥር በልብ ጡንቻ ላይ የሚደርሰው ጉዳት እየጨመረ ይሄዳል። የደም ዝውውር ለመለስናም ጉዳቱን ለመቀነስ ወዲያውኑ የህክምና እርዳታ ማግኘት በጣም አስፈላጊ ነው። እናንተ ወይም ደግሞ የምታውቁት ሰው የልብ ድካም ምልክቶች እያጋጠመው ከሆነ ወዲያውኑ የድንገተኛ ጊዜ የህክምና እርዳታ ማግኘት እጅግ በጣም አስፈላጊ ነው። ታዲያ የልብ ድካም የመከሰት እድልን የሚጨምሩ ዋና ዋና የአደጋ ምክንያቶችን ለልብ ድካም ይበልጥ ተጋላጭ የሚያደርጉ ምክንያቶችን አሁን በዝርዝር እነግራችኋለሁኝ። አንደኛ የደም ግፊት ወይም ደግሞ ሃይፐርቴንሽን ነው። የደም ቧንቧ ግድግዳዎች ላይ ተጨማሪ ጫናን በመፍጠር ጉዳት ያስከትላል የደም ግፊት። ይህም የፕላክ ምችት እንዲፈጠር ያበረታታል፣ የደም ቧንቧዎች እንዲጠቡ እናም የልብ ድካም አደጋን እንዲጨምር ያደርጋል። ሁለተኛ ከፍተኛ የሆነ የኤልዲኤል ወይም ደግሞ መጥፎ ኮሌስትሮል ነው። ከመጠን በላይ የሆነ ኤልዲኤል ኮሌስትሮል የደም ቧንቧዎችን የሚዘጋ ፕላክን ይፈጥራል። ይህም ወደ ልብ የሚሄደውን የደም ፍሰትን ይገድበዋል። ሶስተኛ ደግሞ ማጨስ ነው። ማጨስ እንግዲህ የደም ቧንቧዎችን ሽፋን ይጎዳል፣ በደም ውስጥ ያለውን ኦክሲጅን ይቀንሳል፣ የደም ግፊትን ይጨምራል እና የደም መርጋት እንዲፈጠር ያደርጋል። ይህም የልብ ድካም አደጋን በእጅጉ ይጨምራል። አራተኛ የስኳር በሽታ ነው። ከፍተኛ የደም ስኳር የደም ስሮችንናም ልብን የሚቆጣጠሩ ነርቮችን ይጎዳል። የስኳር ህመምተኞች ብዙውን ጊዜ እንደ ውፍረትናም የደም ግፊት ያሉ ሌሎች የአደጋ ምክንያቶችም ይኖራቸዋል። አምስተኛ ደግሞ ውፍረት ነው። በልብ ላይ ያለውን ጫና ይጨምራል። እንዲሁም ከፍተኛ ኮሌስትሮል፣ ከፍተኛ የደም ግፊትናም የኢንሱሊን መቋቋም ጋር የተያዘ ነው። ይህ ሁሉ ለልብ ድካም አስተዋጽኦን ያደርጋል። ስድስተኛ የማይንቀሳቀስ የአኗኗር ዘይቤ ነው። የአካል ብቃት እንቅስቃሴ አለማድረግ ለውፍረት፣ ለከፍተኛ የደም ግፊት፣ ለደካማ የደም ዝውውርና ለዝቅተኛ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮል አስተዋጽኦ ያደርጋል። ይህ ሁሉ የልብ ጤናን ይጎዳል። ሰባተኛ ጤናማ ያልሆነ አመጋገብ ነው። የሳቹሬትድ ቅባቶች ጨውናም የተቀነባበሩ ስኳሮች የበዛባቸው ምግቦች ለውፍረት ለከፍተኛ ኮሌስትሮል እና ለከፍተኛ የደም ግፊት አስተዋጽኦን ያደርጋሉ። ስምንተኛ በቤት ውስጥ የልብ በሽታ ታሪክ ካለ ነው። የዘር ውርስ ምክንያቶች አንድ ሰው ለልብ ችግሮች ሊያጋልጡ ይችላሉ። በተለይም የቅርብ ዘመድ በወጣትነት እድሜው የልብ በሽታ ካለበት ተጋላጭ ልትሆኑ ትችላላችሁ። ዘጠነኛ ደግሞ ጭንቀት ነው። ስር የሰደደ ጭንቀት የደም ቧንቧዎችን ሊጎዳ የደም ግፊትን ሊጨምርና ጤናማ ያልሆኑ የአኗኗር ዘይቤዎችን ለምሳሌ ማጨስ፣ ከመጠን በላይ መብላትን ሊያስከትል ይችላል። እነዚህ ሁላ ለልብ ድካም አስተዋጽኦ ያደርጋሉ። አስረኛ እድሜ እናም ጾታ ነው። የልብ ድካም እንግዲህ አደጋው በእድሜ ይጨምራል። ወንዶች በወጣትነት እድሜያቸው ከፍተኛ አደጋ አላቸው። በሴቶች ላይ ያለው አደጋ ከማረጥ በኋላ በከፍተኛ ሁኔታ ይጨምራል። አስራ አንደኛ ከመጠን በላይ አልኮል መጠጥን መጠቀም ነው። አልኮል የደም ግፊትን ትራይግሊሰራይድን ይጨምራል እንዲሁም የሰውነት ክብደት እንዲጨምር ያደርጋል። ይህም የልብ ድካም አደጋን የሚጨምሩ ምክንያቶች ናቸው። አስራ ሁለተኛ የእንቅልፍ አምፒንያ ነው። ይህ ችግር እንግዲህ በእንቅልፍ ወቅት ተደጋጋሚ የመተንፈስ መቆራረጥን ያስከትላል። ይህም ልብን ያጨናንቃል እናም የደም ግፊትን ይጨምራል ማለት ነው። እነዚህን የልብ ድካም የአደጋ ምክንያቶች እንግዲህ አብዛኛዎቹን በአኗኗር ዘይቤ ለውጦች፣ በመድኃኒቶች፣ እናም በመደበኛ የጤና ምርመራዎች አማካኝነት መከላከል ወይም ደግሞ መቆጣጠር ይቻላል። የልብ ድካምን መከላከል የአኗኗር ዘይቤ ለውጦችን፣ መደበኛ የጤና ክትትልን እናም የአደጋ መንስኤዎችን መቆጣጠርን ያካትታል። የልብ ድካምን አስቀድሞ ለመከላከል ማድረግ ያለባችሁን መፍትሄዎችን አሁን እነግራቸዋለሁኝ። አንደኛ ለልብ ጤና ተስማሚ የሆነ አመጋገብን መመገብ ነው። ብዙ ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችን፣ ዘንበል ያሉ ወይም ደግሞ ስስ ፕሮቲኖችንና ጤናማ ቅባቶችን እንደ ኦሜጋ ስር ያሉትን መመገብ ያስፈልጋል። የሳቹሬትድ ቅባቶችን ትራንስፋትንና የተጨመሩ ስኳሮችንና የጨው መጠን ወይም ደግሞ የሶዲየም መጠንን መቀነስ ይኖርባቸዋል። ሁለተኛ ደግሞ አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ ነው። በሳምንት ለ150 ደቂቃዎች ያክል መጠነኛ የሆነ የኤሮቢክ የአካል ብቃት እንቅስቃሴ ለምሳሌ ፈጣን የሆነ የእግር ጉዞም ለማድረግ ሞክሩ። ቢያንስ በሳምንት ሁለት ጊዜ ደግሞ ጠንካራ የሆነ እንቅስቃሴን አድርጉ። ሶስተኛ የደም ግፊትንና ኮሌስትሮልን ተቆጣጠሩ። የደም ግፊታችሁን ከ120 በ80 ሚሜ ሜርኩሪ በታች አድርጉት። ኤልዲኤል ኮሌስትሮል ዝቅተኛ መሆን አለበት። ኤችዲኤል ወይም ደግሞ ጥሩ ኮሌስትሮል ደግሞ ከፍተኛ መሆን መቻል አለበት። አራተኛ የደም ስኳርን ተቆጣጠሩ። የስኳር ህመምተኛ ወይም ደግሞ ቅድመ የስኳር ህመምተኛ ከሆናችሁ የደም ስኳራችሁን በአመጋገብ በመድኃኒትና በአካላዊ እንቅስቃሴ መቆጣጠር ይኖርባችኋል። አምስተኛ ማጨስን አቁሙ። ማጨስን ማቆም በመጀመሪያው ዓመት ውስጥ የልብ ድካም አደጋን በእጅጉ ይቀንስላችኋል። ስድስተኛ ጤናማ ክብደታችሁን ጠብቁ። ከመጠን በላይ የሆነ ስብ በተለይም በሆድ አካባቢ የልብ ድካም አደጋውን ይጨምራል። በአጠቃላይ ከ25 በታች የሆነ የሰውነት ክብደት መለኪያ ቦዲማስ ኢንዴክስ ሊኖራችሁ ይገባል። ሰባተኛ ደግሞ አልኮልን ገድቡ። ለሴቶች በቀን ከአንድ መጠጥና ለወንዶች ደግሞ እስከ ሁለት ቢራ መጠጥ አይበልጥም ማለት ነው። ይህ ጤናማ የሆነ መጠን ነው። ከዚህ በላይ ላለመጠቀም ሞክሩ። ከቻላችሁ ደግሞ ማስወገድ ይመረጣል። ስምንተኛ ጭንቀትን መቆጣጠር ነው። ስር የሰደደ ጭንቀትን ለመቀነስ እንደ ማሰላሰል፣ ጥልቅ የሆነ ትንፋሽ ወይም ደግሞ ቴራፒ ያሉ ዘዴዎችን ተጠቀሙ። ጭንቀታችሁን ቀንሱ። ዘጠነኛ ደግሞ በቂ እንቅልፍን መተኛት ነው። በቀን ቢያንስ ከሰባት እስከ ዘጠኝ ሰዓታት ጥራት ያለው እንቅልፍ መተኛት የደም ግፊትንና የልብ ስራን ለመቆጣጠር ይረዳል። አስረኛ መደበኛ የጤና ምርመራዎችን አድርጉ። ለልብ በሽታ አደጋ ምክንያቶች መደበኛ ምርመራዎችን አድርጉ። ለከፍተኛ የደም ግፊት፣ ኮሌስትሮል ወይም ደግሞ ለስኳር በሽታ የታዘዙ መድኃኒቶችን እንደታዘዘው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 በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።